ሰላም ጤና ይስጥልኝ። ውዴ ቻናል ቤተሰብ ተከታታዮች በሰሜን አቸፈር ፋኖ ዋና ክንፍ የሚባሉት የመንግስትን ሰላም ጥሪ ተቀላቅለዋል። እነዚህና ሌሎች መረጃዎች አካተን ለእናንተ ይዘን ቀርበናል። እስከ ፕሮግራም ፍጻሜ ከእኛ ጋር አብራችሁ ተቆዩ ዘንድ ከወዲ በአክብሮት እየጠየቁ ወደ ቀዳሚ ወደ አደረግኩት አጀንዳ ሳልፍ በአዊ ብሔረሰብ አስተዳደር ጥልሊ ተብሎ በሚታወቀው ከተማ ሲንቀሳቀሱ የነበሩ የመንግስትን ሰላም ጥሪ ተቀብለው ገብተዋል። ሲገቡም ደማቅ አቀባበል ተደርጎላቸዋል ማለት ነው። በተለይ የከተማ ዋና አስተዳደር በተገኙበት ዘለቀ ከፋል እንዲሁም ከፍተኛ ኮሎኔል የሆኑት ዮሐንስ እውነቱና እንዲሁም የአዊ ብሔረሰብ አስተዳደር ጽሕፈት ቤት ዋና ኃላፊ በተገኙበት ደማቅ አቀባበል ተደርጎላቸዋል። እነዚህ ወንድሞች ሲገቡ ከዚህ ጋር በጣም ከሚገርመው በሰሜን አቸፍ በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ተብሎ በሚታወቀው የፋኖ ዋና ክንፍ ተብለው ሲታወቁ ሲንቀሳቀሱ የነበሩት ሳሙኤል ከፋለ እና ስመኘው ሲሳይ የመንግስት የሰላም ጥሪ በዛሬው ዕለት ተቀላቅለዋል። እንኳ በሰላም መጣችሁ ብለነኛም። በተለይ በሰሜን ጎጃም ዞን ሰሜን አቸፈር ወረዳ ተብሎ የሚታወቁ ለጎጃም ዞን ዋና የፋኑ ክንፍ በመሆን ሲሰሩ የነበሩ ህዝብ ወንድሞች በዛሬው ዕለት እንግዲህ የመንግስት የሰላም ጥሪ ተቀላቅለዋል ማለት ነው። ሳሙኤል ከፋለ እና ስመኘው ሲሳይ ተብሎ የሚታወቁ በተለይ ለፋኑ ዋና ክንፍ ሰሜን ሰሜን ጎጃም ዞን አካባቢ ሲንቀሳቀሱ የነበሩ በተለይ ሰሜን አቸፈረው ወረዳ ዋና መንቀሳቀሻቸውን በማድረግ ሲሰሩ የነበሩ የመንግስት ሰላም ጥሪ ተቀላቅሎ ማለት ነው። ከዚህ ጋር ደግሞ አብሮ በጣም ከሚገርም በአዊ ብሔረሰብ አስተዳደር በትልሊ ከተማ በተለይ በአዊ ብሔረሰብ አስተዳደር በርካታ ወንድሞች የመጀመሪያ ፈቃደኞች ነው በመግባት ይታወቃሉ። ከዚህም ደግሞ በተለይ በዛሬዎች ደግሞ በትልሊ ከተማ ሲንቀሳቀሱ የነበሩ የመንግስት ሰላም ጥሪ ተቀላቅሎ ማለት ነው። በተለይ ከፍተኛ ኮሎኒዎች በተገኙበት እንዲሁም የከተማ ዋና አስተዳደር እንዲሁም አመራሮቹን በተገኙበት እንግዲህ ደማቅ አቀባበል ተደርጎላቸው ማለት ነው። ሌላኛው በጣም ከሚገርመው እጅግ በጣም ከገረመው በሰሜን ወሎ ግዳን ወረዳ ተብሎ በሚታወቀው በተደረገ ድንገተኛ ኦፕሬሽን ከፍተኛ የሆነ ሞተር ብስክሌት፣ እንዲሁም ደግሞ ጥቅም ውጭ አድርገውት የሄዱት የህዝብ አምቡላንስ ለመመልከት ችለናል። እንዲህ በመግቢያ ይዤ ላችሁ እንደቀረውት እጅግ በጣም የሚያሳዝን ጉዳይ ነው። አምቡላንስ የህዝብ ሀብት ነው፣ አይነካም። እጅግ በጣም አሳፋሪም ድርጊት ነው። ስለዚህ የህዝብን አምቡላንስ እንግዲህ ጥቅም ውጭ አድርገውት ድንገት በተደረገ ኦፕሬሽን ነው ከፍተኛ የሆነ የሞተር ብስክሌት ሲጠቀምበት የነበረውን ገቢ ሲደረግ፣ እንዲሁም ደግሞ የተጎዱና የተቃጠሉ እንዲሁም ጥቅም ውጭ የሆኑ አምቡላንሶችም እንደ መግቢያ በምስል እንዳያችሁት በቁጥጥር ስር ማድረጉንና ለመገንዘብም ችለና ማለት ነው። ከነዚ በቁጥጥር ስር ከኋለት ከፍተኛ የሆነ የሞተር ብስክሌቶች ናቸው። አምቡላንሱ እንግዲህ የህዝብ አምቡላንስ ነው፣ ግን ጥቅም ውጭ የሆነ አምቡላንስ ነው። እስከዝን ድረስ እንግዲህ አስነዋሪ የሆነ ድርጊት እየተመለከተ ነው። በተለይ የተደረገው በሰሜ ወሎ ዞን ግዳ ወረዳ ተብሎ በሚታወቀው በተደረገ ድንገትኛ ኦፕሬሽን ነው። ከዚሁ ጋር በዚህ ወረዳ ግዳ ወረዳ ተብሎ በሚታወቁም ሶስት ሆነው እንደገቡ ሶስቱ ነው መንግስት የመንግስት ሰላም ጥሪ ተቀላቅሏል ማለት ነው። እነዚህ ወንድሞች በቃል መጠየቃቸውም ስንገባ በጣም ለትግሉ ሶስቱን ገብተናል እጃችንም ስንሰጥ ሶስቱን ሰጠና ሲለው በመግቢያቸው የገለጹት። ስለዚህ እነዚህ ወንድሞችም በተመሳሳይ መልኩ የመንግስትን ሰላም ጥሪ እንደገቡ እንደወጡ ተመልሰው ገብተዋል ማለት ነው። እንኳ በደህና መጣችሁ ብለናል። ስለዚህ የሚያስፈልገው ለሀገራችን ብሎም ለክልላችን ሰላም ነውና ስለዚህ እንደዚህ አይነት አስነዋሪ ድርጊት መቆጠብ አለብን። ሌላኛው ጉዳይ በጣም ከገረመው እጅግ በጣም አነጋጋሪ ከሆነው በተለይ በተለይ አሁን በጣም በጣም ከፍተኛ የሆነ ፋኖች የመንግስት ሰላም ጥሪ እየተቀላቀሉ ከሚገኙበት ትልቁ ዋናው ደቡብ ጎንደር ነው። በተለይ ለአርብና ተብሎ በሚታወቀው በተለይ ዋና እብናት ወረዳ ሴንተር አድርገው በመንቀሳቀስ ላይ የነበሩ ወንድሞች የመንግስት ሰላም ጥሪ ተቀላቅሏል ነው ሲገቡን ከፍ የኮሩ ሰባ ሰባተኛ ጦር ዋና ሻለቃ የሆን ምክትል አዛዥ የሆኑት ሻለቃ መብራቱ ወልደ ደመቅ አቀባበል አድርጎላቸው ነው። ይሄ እንግዲህ የወታደር ከፍተኛ አመራር ነው። ሲገቡም እንግዲህ አቀባበል አድርጎላቸው ማለት በወታደረው የአቀባበል ስነ ስርዓት ነው የተደረገላቸው። እነዚህ ላርብናው ወረዳ በተለይ ዋና እብናት ወረዳ ሴንተር አድርገው ሲንቀሳቀሱ ነበሩ። ላርብና እና በተለይ እብናት ወረዳን ሴንተር አድርገው በደቡብ ጎንደር ዞን ሲንቀሳቀሱ የነበሩ ወንድሞች ለሰባሰባተኛው ኮር ሻለቃ ምክትል አዛዥ ለሆኑ ሻለቃ መብራቱ ተወልደ እጃቸውን ሲሰጡ እንግዲህ በወታደራዊ ደማቅ አቀባበል ተደርጎላቸው፣ ደቡብ ጎንደራ መቶ በመቶ በሚባል ደረጃ በርካታ ወንድሞቻችን እየገቡ ነው የሚገኙት። በርካታ በርካታ። ስለዚህ ክልሉ ወደ ሰላም የመጣበት ሁኔታ እየተገነዘብን ነው የሚገኙ። እጅግ ደስ ይላል። የሚያስፈልገው ለኢትዮጵያ ሰላም ነው። አንድ ነገር ላስታውሳችሁ አትሌት ገለቴ ቡርቃ አስራ አንድ ቤትና አምስት መኪኖች አሉ ይህን ሁሉ በሰውየው ስም አድርገው እንደዚህ ከዳይ ምናምን ስትለያየው ነበር የሰው ፍላጎት አንሊሚትድ ነው ገደብ የለውም በጣም እየገረመኝ የሰው እድሜ ግን ገደብ አለው ለዚህ እድሜ ገደብ ላለው እድሜ ገደብ ለሌለው ፍላጎት አትገዛ ፍላጎት ገደብ የሌለው ፍላጎት አለ በጣም እየገረመኝ እድሜ ግን ገደብ አሉ። ለዚህ ደግሞ መልካም ሰርተ እለፍ። በህይወት ዘመን ዘረኝነትም አይጠቅምም፣ ብሔርተኝነትም አይጠቅምም። ሌላኛው በጣም የሚገርመው አዲሱ ክልል እንደሚዋቅር ተስፋ ይደረጋል። እነዚህ ክልሎች እርስ በርሳችን የምን ባላላበት እንደሚፈርስም በድሮ እንግዲህ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ መሀል ኢትዮጵያ ተብሎ በድሮ ካርታ ሊመሰረት እንደሚባል መረጃዎች እየወጣ ይገኛል። ስለዚህ የአማራ ክልል የኦሮሞ ክልል የትግራይ ክልል የሚባለው ጉዳይ ሊያበቃለት ይመስለኛል። ስለዚህ ዘረኝነት ይውደም፣ አሁንም ይፍረስ እንደዚህ አይነት ክልላዊ መዋቅሮች። ስለዚህ ክልላዊ መዋቅሮች እንደሚፈርሱ ተስፋ እየተደረገ ነው። መንግስትም እየሰራበት በአጽንዖት መረጃዎች እየወጡ ይገኛል። ስለዚህ አጭር ቀን እውን ቢሆን ደስ ይለናል። ምክንያቱም በአማራ ብሔር፣ በትግራይ ብሔር፣ በኦሮሞ ብሔር ተያይዘን እየተጨረስን እየተገኘንበት ጉዳይ ነው። ስለዚህ ኢትዮጵያ ወደ ድሮ ካርታዋ ልትመለስ እንደምትችል ተስፋ እየተደረገበት ይገኛል። ስለዚህ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ መሀል ኢትዮጵያ የነበረው በድሮ ኢትዮጵያዊ ካርታ አመሰራረት መልኮ ሊዋቀር እንደሆነ መረጆች እየወጣ ይገኛል በተለይ በዚህ ሰዓት የኦሮሞ ክልል የትግራይ ክልል አልነበረም። አሁንም ወደዛ የመመለስ አዝማሚያ መንግስት እየሰራ እንደሆነ መረጆች ሹክ እያሉ እየወጡ ይገኛል። ስለዚህ ኢትዮጵያ ወደዛ ከተመለሰች ያበቃለታን ይሄ የብሄር ጉዳይ ማለት ነው፣ ለአንዴና ለመጨረሻ። ስለዚህ ውድ ኢትዮጵያና ውድ ኢትዮጵያን ባለምደርቻ ያላችሁ ገደብ ላለው እድሜ ገደብ ለሌለው ፍላጎት አንገዛ ምክንያቱም ች አትሌት ገሌት ቡርቃ የሀገር ኩራት የሆነችው በላባው ያመጣችው ገንዘብ ነው። ነገር ግን ይህን ያህል ገንዘብ ቤት ንብረት እንግዲህ ለራሱ አንድ ፍላጎቱ ገደብ ላለው እድሜው ገደብ ለሌለው ፍላጎቱ ሲገዛ፣ የድሮ ባሏ እንግዲህ እየተመለከተ ነው ያየ ነው። በጣም በሚያሳዝን ሁኔታ ሌላኛው ጉዳይ ከጥፋት ላይ ሌላ ጥፋት ደግሞ መስራቱ ነው። ይህን ወንጀል አድርጎ እንግዲህ ለመሰወር እንቅስቃሴ በሚያደርግበት ጊዜ በቁጥጥር ስር መዋሉ ሌላኛው ሁለተኛ ጥፋት እያስመዘገበ መሆኑ ነው። ስለዚህ እቺ ለሀገር ኩራት የሆነችውን ብሎም ለዓለም ኩራት የሆነችውን አትሌት ቡርቃን ይህን በእምነት ክደት ጭምር እንግዲህ የሚያስጠይቀው ወንጀል እየሆነበት እየወጣ ነው። ውድ ቻናል ቤተሰቦች፣ ገደብ ላለው እድሜ ገደብ ለሌለው ፍላጎት አትገዙ፣ አንገዛ። ኢትዮጵያ ለዘላለም ሰላሟ ይብዛ፣ ሰላማችን ይብዛላለሁ። ውድ ቻናል ቤተሰቦች በህይወት ዘመን መልካም አድርገ እለፍ እላችኋለሁ። በሌላ ቪዲዮ እስክንገናኝ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ከወዲሁ በአክብሮት እየጠየቅኩኝ መልካም ውሎ